አሊባባና አርባዎቹ ሌቦች። ከረጅም ዓመታት በፊት በፋርስ ግዛተ መንግሥት ውስጥ ቃሲምና አሊባባ የተባሉ ሁለት ወንድማማቾች ይኖሩ ነበር። ቃሲም አንዲት ባለጠጋ ሴት አግብቶ በድሎትና በድልቅቅና የሚኖር ሲሆን፣ ወንድሙ አሊባባ ደግሞ በችግርና በማጣት ውስጥ ከሚስቱና ከልጆቹ ጋር ይኖራል። አሊባባ ወደ ጫካ በመሄድና የማገዶ እንጨቶችን በመፍለጥ እንዲሁም ወደ ገበያ ወስዶ በመሸጥ ሚስቱና ልጆቹን ያስተዳድራል። ቃሲም ምንም እንኳን ባለጠጋ ቢሆንም ስስታም ስለሆነ ወንድሙን አሊባባን ሊረዳውና ሊያግዙ አልፈለገም ነበር። ከዕለታት በአንዱ ቀን አሊባባ እንደ ልማዱ ወደ ጫካ በመሄድ እንጨት መቁረጥ ጀመረ። ነገር ግን ብዙም ሳይቆይ እጅግ የብዙ ሰራዊት ድምፅ ወደ እርሱ ሲቀርብ ተሰማው። በጣምም ስለፈራ ቀልጠፍ በማለት ወደ አንድ ትልቅ ዛፍ ላይ በመውጣት ተደበቀ። ለጥቆም እጅግ ብዙ የዘራፊ ቡድን አሊባባ ወደነበረበት ጫካ መጡ። አሊባባም እጅግ በመፍራት እያንዳንዱን መቁጠር ጀመረ። አርባ ዘራፊዎችንም ቆጠረ። ከዚያም ዘራፊዎቹ አንድ ትልቅ ቋጥኝ ጋር እንደደረሱ ሁሉም ከፈረሶቻቸው ወረዱ። የዘራፊዎቹ መሪ ወደፊት ፈርጠም በማለት ወደ ቋጥኙ ተጠጋ። ከዚያም ሰሰሜ ክፈት በማለት በታላቅ ድምፅ ጮኸ። የዚህን ጊዜ ቋጥኙ እንደ በር ተከፈተ። ሁሉም ዘራፊዎች ከያዙት ከረጢቶች ጋር በመሆን ወደ ቋጥኙ ውስጥ ገቡ። የቋጥኙን በር በኋላቸው ተዘጋ። አሊባባም የሚሆነውን ነገር በአግራሞት ይመለከት ጀመር። ትንሽም እንደቆዩ ዘራፊዎቹ ከረጢቶቻቸውን አስቀምጠው ከቋጥኙ ውስጥ ወጡ። በስተመጨረሻም ዘራፊዎቹ በፈረሶቻቸው ላይ በመቀመጥ ከጫካው በመውጣት ከአካባቢው ተሰወሩ። አሊባባም ይህ ስፍራ ዘራፊዎች የዘረፉትን የሚያስቀምጡበት ቦታ ነው ሲል አሰሩ። ከዚያም ከተደበቀበት ዛፍ በመውረድ ወደ ቋጥኙ ጠጋ አለ። የዘራፊዎቹ መሪም እንዳደረገው በታላቅ ድምፅ ሰሰሜ ክፈት በማለት አሊባባ ጮኸ። የቋጥኙን በር ተከፈተ። አሊባባም በቋጥኙ ውስጥ ባየው ነገር እጅግ ተገረመ እጅግ ብዙ የወርቅ ሳንቲሞች የወርቅ ጌጣጌጦች አልማዞች እና የከበሩ ድንጋዮች የቋጥኙን ዋሻ ሞልቶት ነበር አሊባባም ጊዜ ሳያጠፋ አህያውን አምጥቶ የሚችለውን ያህል የወርቅ ሳንቲሞች የወርቅ ጌጣጌጦች አልማዞች እና የከበሩ ድንጋዮችን በመውሰድ ከጫካ በመውጣት ወደ ቤቱ ሄደ አሊባባም ቤቱ እንደደረሰ ይዞ የመጣውን የወርቅ ሳንቲሞች የወርቅ ጌጣጌጦች አልማዝ እና የከበሩ ድንጋዮች ለሚስቱ አሳያት ሚስቱም ግራ በመጋባት ይህንን ሁሉ ንብረት ከየት እንዳመጣ ጠየቀችው። አሊባባም የተፈጠረውን ነገር አንድም ሳያስቀር ለሚስቱ ነገራት። ሚስቱም በሰማችው ነገር እጅግ ተደሰተች። ቀጥላም አሊባባ የመጣውን የወርቅ ሳንቲሞች መቁጠር ጀመረች። ቢሆንም አሊባባ የመጣው የወርቅ ሳንቲሞች እጅግ ብዙ ስለነበር ለመቁጠር አዳገታት። ከዚያም ሳንቲሞቹን ለመስፈር በማሰብ ወደ ቃሲም ቤት በመሄድ መስፈሪያን እንዲያበድሯት ጠየቀቻቸው። የቃሲምም ሚስት እነዚህ ድሃ የሆኑ ቤተሰቦች ምን ሊሰፍሩ ነው መስፈር የሚበደሩት ብላ በማሰብ ከመስፈሪያው በታች የሚያጣብቅ ሰም በመለቅለቅ መስፈሪያውን ሰጠቻት። የአሊባባ ሚስት አሊባባ ያመጣቸውን የወርቅ ሳንቲሞችና ጌጣጌጦች ሰፈረቻቸው። አንድ ሺህ ሰቅልም ሆኑ። አሊባባና ባለቤቱ ያገኙትን ሀብት በአግባቡ እንዴት መጠቀም እንዳለባቸው ተወያዩ። አሁን ላይም ሰው ሚስጥራቸውን እንዳያቅባቸውና እንዳይዘርፋቸው በመስጋት ምንም የተለየ ነገር ላለመግዛት ተስማሙ። የአሊባባ ሚስት የተበደረችውን የነ ቃሲምን መስፈሪያ መለሰች። የሚያጣብቀውም ሰም አንድ የወርቅ ሳንቲም አጣብቆ ነበርና የቃሲም ሚስት መስፈሪያውን ስትመለከት አንድ የወርቅ ሳንቲም መስፈሪያ ላይ ተጣብቆ ተመለከተች። ፈጠን ብላም ለቃሲም አንተ የምትንቀው ወንድምህ ከአንተ በላይ ሀብታም ሆኗል አለችው። ቃሲምን በመገረም እንዴት ሆኖ ሲል መለሰለት። የቃሲምን ባለቤት መስፈሪያውን ስታበድረው የሚያጣብቅ ሰም እንዳደረገችበትና አሁን ደግሞ የወርቅ ሳንቲሞች በመስፈሪያው ላይ እንዳገኘች ነገረችው። ቀጥላም አየ አሊባባ በጣም ብዙ ወርቆች ስላሉት ነው በመስፈሪ የሰፈረው ስትል መለሰችለት። የዚህን ጊዜ ቃሲም በአሊባባ በጣም በመቅናት ተናደደ። በማግስቱ ጠዋትም ቃሲም ወደ አሊባባ ቤት በመሄድ ወንድሜ እንዴት ነህ? ስለአንተ በጣም ተጨነቅያለሁ። የሚያስፈልግ ነገር ካለ ንገረኝ፣ እረዳለሁ በማለት አሊባባን ጠየቀው። አሊባባም አታስብ ወንድሜ፣ በአሁኑ ሰዓት ምንም አያስፈልገኝም ሲል መለሰለት። ቃሲምም መልሶ ምን አግኝተ ነው ምንም የማያስፈልግ ወይስ ተቀየመኝ ነው አለው። አሊባባም አልተቀየምኩም ወንድሜ፣ አሁን ከሚያስፈልገኝ በላይ ስላለኝ ነው ሲል መለሰለት። ቃሲምም የተፈጠረውን ነገር እንዲነግረው ወንድሙን አስጨነቀው። አሊባባም ንዝንዙ ሲበዛበት የተፈጠረውን ነገር በሙሉ አንድም ሳያስቀር ለቃሲም ነገሩ። ቃሲምም የቋጥኙን ሙሉ ሀብት ለመውሰድና ከማንም በላይ ሀብታም ለመሆን በልቡ በስግብግብነት አሰበ። ቃሲምም በቀጣዩ ቀን በማለዳ ተነስቶ ብዙ አዮችን በመያዝ ወደ ጫካው ጉዞ ጀመረ። አሊባባም የነገረው ቋጥኝ ጋም እንደደረሰ በታላቅ ድምፅ ሰሰሜ ተከፈት በማለት ጮኸ። የዚህን ጊዜ ቋጥኙ እንደ በር ተከፈተ። ቃሲምም ወደ ቋጥኙ ዋሻ በፍጥነት ገባ። የቋጥኙ የዋሻ በር መልሶ ተዘጋ። ቃሲምም በቋጥኙ ውስጥ ባየው እጅግ ብዙ ሀብት ተደነቀ። በታላቅ ድምፅም እየሳቀ ካሁን በኋላ ከሁሉ በላይ ሀብታ መሆን አለው አለ። ቃሲምም የቻለውን ያህል ሀብት ከያዘ በኋላ ለመውጣት ወደ ቋጥኙ በር ሄደ። ነገር ግን በሩ እንዲከፈት የሚያደርገው የሚስጥር ቃል ጠፋበት። የተለያዩ ቃላትን እየጠራ ተከፈት ቢልም በሩ ግን ሊከፈት አልቻለም። በዚህም ነገር እጅግ ተስፋ ቆርጦ በስግብግብነቱ በማዘን ማልቀስ ጀመረ። ከትንሽ ሰዓታት በኋላ የዘራፊዎቹ ቡድን ወደ ሚስጥራዊ ቋጥኝ መጡ። እንደ ልማዳቸውም የዘራፊው አለቃ ቋጥኙ ጋር እንደደረሰ ሰሰሜ ተከፈት በማለት በታላቅ ድምፅ ጮኸ። ቋጥኙም እንደ በር ተከፈተ። ዘራፊዎቹም ወደ ውስጥ ሲገቡ ከቃሲም ጋር ፊት ለፊት ተፋጠጡ። አንድም ቃል ሳያናግሩት ቃሲምን ቆራረጡት። ሬሳውንም እዛው የቋጥኙ ዋሻ ውስጥ ተውት ሄዱ። በጣም ሀብታም ለመሆን እጅግ የቋመጠችው የቃሲም ሚስት ቃሲም ሲቆይባት እጅግ መጨነቅና መፍራት ጀመረች። በጠዋትም የወጣው ቃሲም ሳይመለስ ቀኑ መሸ። የዚህን ጊዜ የቃሲም ሚስት እየሮጠች ወደ አሊባባ ቤት ሄደች። ለአሊባባም ወንድምህ ወደ ሚስጢራዊው ዋሻ እንደሄዳ አልተመለሰም በማለት ነገረችው። አሊባባም አታስቢ፣ ምናልባት ሰው እንዳያየው በሌሊት መምጣት ፈልጎ ይሆናል፣ ትንሽ እንጠብቀውና እኔ ሄጄ ይፈልጓሉ ብሎ አረጋጋል። ትንሽም ከጠበቁ በኋላ አሊባባ ወደ ሚስጢራዊ ዋሻ አመራ። ወደ ውስጥም እንደገባ ወንድሙ ቃሲል በወንበዶች ተቆራርጦ ተገድሎ አገኘ። አሊባባም ፈጠን በማለት የወንድሙን ሬሳ በአህያው ላይ ከጫነ በኋላ ሰዎች እንዳያዩት በላዩ ላይ እንጨት ረበረበበት። ከዚያም ማንም እንዳያየው አድርጎ ወደ ቤቷ አመጣ። ቃሲምም ሞርጊያና የተባለች አስተዋይና ቆንጆ ገረድ ነበረችው። አሊባባም የተፈጠረውን ነገር አንድም ሳይደብቃት ለሞርጊያና ነገራት። ይህንንም ነገር ማንም እንዳያውቅ እንዴት ማድረግ እንዳለባቸው ተወያዩ። ሞርጊያናም በዛው ሌሊት ወደ ባለመድኃኒቶች ቤት በመሄድ ጌታዬ ቃሲም ታሟል እና መድኃኒት ካለ እባክ ስጠኝ አለችው። ባለመድኃኒቱም መድኃኒቱን ሰጣት። ከዚያም በማለዳ በድጋሜ ወደዛ ባለመድኃኒት ቤት በመሄድ ማቴ የታመመው ጌታዬ ቃሲም ዛሬ ጠዋት ሞቷል፣ እባክህ ማድረቂያ ስጠኝ አለችው። ባለመድኃኒቱን በጣም እንዳዘነ ከነገራት በኋላ የሬሳ ማድረቂያውን ሰጣት። ይህንን ነገር ያደረገችው ቃሲም በወንበዴዎች ሳይሆን ታሞ ሞተ ለማስመሰል ነበር። ከዛም ወርጊያና ወደ አንድ ሽማግሌ ጫማ ሰፊ ዘንድ በመሄድ የሞተ ሰው ይሰፋ እንደሆነ ጠየቀችው። ጫማ ሰፊውም እኔ ጫማ እንጂ አስክሬን አልሰፋም አላት። ሞርጊያናም አንድ ወርቅ ሳንቲም አውጥታ ለጫማ ሰፊው ስትሰጠው ጫማ ሰፊው ተስማማ። ሞርጊያናም የሽማግሌውን አይኖች በጨርቅ ከሸፈነች በኋላ ወደ ቤት ወሰደችው። ሽማግሌውም የተቆራረጠውን የቃሲም አስክሬን ሰፋ። ሞርጊያናም መልሳ የሽማግሌውን አይኖች ሸፍና ከቤት አስወጣችው። እንደዚህም አድርገው ሞርጊያናና አሊባባ የቃሲም ሞት በበሽታ ምክንያት አስመሰሉት። በግዛቱ ሁሉ ቃሲም ታሞ እንደሞተ ተወራ። በትልቅም ሐዘን ቃሲምን ቀበሩት። የቃሲምን መሞት የቃሲም ሚስት እጅግ ወዳት፣ በዚህም ምክንያት እና ሊባባ ቤት መታ መኖር ጀመረች። ቢሆንም የቃሲም ሚስት ብዙም ሳትቆይ በሐዘን ምክንያት ሞተች። አሊባባ ሞርጊያናን ምንም እንኳን አለቆጭሽ ቢሞቱም አብረሽም መኖር ትጪያለሽ አንቺ እንደ ቤተሰባችን ነሽ አላት። ከዚያም እለት ጀምሮ ሞርጊያና ከአሊባባና ከቤተሰቦቹ ጋር መኖር ጀመረች። ከጥቂት ቀናት በኋላ ዘራፊዎቹ ሀብታቸውን ወደሚያስቀምጡበት ወደ ሚስጥራዊ ቋጥኝ መጡ። ወደ ውስጥም ሲገቡ የቃሲምን ሬሳ አጡት። ስለዚህ ሌላ ሰው ስለ ሚስጥራዊ ቋጥኝ እንደሚያውቅ አወቁ። ሚስጥራቸውን የሚያውቀውን ሰውን ለመያዝ የሚወያዩ ጀመር። የወንበዴዎቹም አለቃ ጠቢብ ሰው ነበርና አንድ ዘራፊ በአቅራቢያው ወደሚገኝ መንደር በመሄድ በቅርብ የሞተ ሰው ካለ እንዲያጣራ ላከው። ወንበዴውም በነጋታው ጠዋት ተነስቶ ወደ ፋርስ ግዛተ መንግስት ነጋዴ በመምሰል ሄደ። ወደ ፋርስም እንደገባ የሽማግሌው ጫማ ሰፊ ሱቅ ብቻ ከፍቶ ነው አየው። ወደ ሱቅም በመግባት ሰላም አደሩ አባቴ በማለት ሽማግሌውን ጫማ ሰፊ ሰላም አላቸው። ሽማግሌውም ጫማ ሰፊ መልሰው ሰላም አሉት። እርሱም መልሶ እርሶ አርጅተዋል፣ እንዴት ነው አሁንም አሪፍ አድርገው ጫማ መስፋት ይችላሉን? ሲል ጠየቃቸው። ሽማግሌውም ጫማ ሰፊ ምንም እንኳን አይኔ ቢደክም እንኳን ጫማ የተቆራረጠ ሬሳ በደንብ አድርጌ ሰፋለው ሲሉ መለሱለት። የዚህን ጊዜ የዘራፊው ፊት ፈካ። ምንም ሳይለፋ የሚፈልገውን ሰው ስላገኘው ደስ አለው። ወንበዴውም መልሶ ሬሳ ስለሰፉበት አጋጣሚ እስኪ እስቲ ይንገሩኝ ሲል ጠየቃቸው። ሽማግሌውም ጫማ ሰፊ የሆነውን ነገር በሙሉ አንድም ሳያስቀር ለዘራፊው አጫወቱት። ዘራፊውን መልሶ የሬሳውን ቤት ሊያሳዩኝ ይችላሉ ሲል ሽማግሌውን ጠየቃቸው። እሳቸውም ልጄ ያው እንደነገርኩ ቤቱን አላውቅም፣ አይኔን በጨርቅ ተሸፍኖ ነው የሄድኩት ሲሉ መለሱለት። ዘራፊውም መልሶ እኔ አይኖትን ብሸፍን እና ወዴት እንደተጠማዘዙና እንደታጠፉ ለማስታወስ ቢሞክሩ የሬሳውን ቤት ልናገኘው እንችላለን አላቸው። ቀጥሎም ሦስት የወርቅ ሳንቲም ሰጣቸው። ሽማግሌውም ጫማ ሰፊ ሳንቲሞቹን ስላዩ ከወንበዴው ጋር ወዲያው ተስማሙ። ወንበዴውም የሽማግሌውን አይኖች በጨርቅ በመሸፈን አብረው ይጓዙ ጀመር። የሽማግሌውም ጫማ ሰፊ የማስታወስ ችሎታ ትልቅ ስለነበር ብዙም ሳይቸገሩ የአሊባባን ቤት አገኘ። ተራፊም የአሊባባን ቤት እንዳይጠፋበት በነጭ ጮክ በሩ ላይ የኤክስ ምልክት አስቀምጦ ወደ አለቃው ተመለሰ። እንደ አጋጣሚም ሆኖ ሞርጊያና ከቤት ስትወጣ በራቸው ላይ የኤክስ ምልክት በማየቷ አግራ ተጋባች። ወጥመድም ሊሆን ይችላል ብላ በማሰብ ሰፈሩ ላይ ያሉ ቤቶች እንዳለ ተመሳሳይ ምልክት አደረገችባቸው። የወንበዴዎቹም አለቃ በማታ በአሊባባ ቤት ውስጥ ያሉትን በሙሉ ለመግደል በማሰብ ወደ አሊባባ መንደር መጣ ቢሆንም ሰፈሩ በሙሉ ተመሳሳይ የኤክስ ምልክት በማየቱ በቁጣ ወደ ወንበዴዎቹ በመሄድ የላከውን ዘራፊ ገደለው። በማግስቱም ሌላ ዘራፊ የአሊባባ ቤት እንዲያገኘው ላከው። እርሱም ደግሞ የአሊባባን ቤት በቀይ ቾክ የኤክስ ምልክት አስቀመጠ። ይህንንም ያየችው ሞርጊያና በድጋሜ ሁሉም ቤቶች ላይ በቀይ ቾክ ተመሳሳይ ምልክት አስቀመጠች። የወንበዴዎቹም አለቃ በድጋሜ ሌሊት ሲመጣ አሁንም ሁሉም ቤት ላይ ምልክቱ መኖሩን ሲመለከት አሁንም በቁጣ በመመለስ የላከውን ወንበዴ ገደለው። በማግስቱም የወንበዴዎቹ አረቃ አረካ ራሱ ወደ ከተማ በመሄድ የአሊባባን ቤት እንዳይጠፋበት በደንብ ተመለከተ። እንደ ሌሎቹ ምልክት አላስቀመጠም። ከዚያም ወደ ገበያ በመሄድ 19 በቅሎዎችና 38 ትልልቅ የዘይት በርሜሎችን ገዛ። በአንዱ በርሜል ላይም እስከ አፉ ዘይት ከሞላ በኋላ በሌሎቹ በርሜሎች ላይ ወንበዴዎቹን ከተታቸው። እያንዳንዳቸውን ምልክት በሚሰጣቸው ጊዜ ከበርሜሉ እንዲወጡ አዘዛቸው። በመሸም ጊዜ የወንበዴዎቹ መሪ ራሱን እንደ ዘይት ነጋዴ በማስመሰል ወደ አሊባባ ቤት ሄደ። አሊባባም በደስታ ወደ ቤቷ አስገባው፣ ለበቅሎዎቹም ማረፊያ ለበርሜሎቹም ቦታ ሰጣቸው። ሞርጊያና ምራት ለማቅረብ እየተዘጋጀች ሳለ ኩራዟ ዘይት ጨረሰባት። ወንበዴዎቹም ከያዙት ዘይት ትንሽ ለኩራዝ ለመውሰድ በማሰብ የወንበዴዎቹ በርሜል ወደ ተቀመጡበት ክፍል ሄደች። ልክ ክፍሉ እንደገባች የሰው ኮቴ ድምፅ የሰሙት በርሜል ውስጥ ያሉት ወንበዴዎች አለቃ አሁን ወጥተን እንግደላቸው ሲሉ ሞርጊያና ሰማች። ሞርጊያናም ጊዜ ሳታጠፋ በዘይት የተሞላውን በርሜል በመውሰድ አፈላቸው። ቀጥሎም የፈለውን ዘይት በበርሜል ውስጥ ያሉት ወንበዴዎች ላይ ጨመረችባቸው። በዚህም ምክንያት ሁሉም ወንበዴዎች ሞቱ። የወንበዴዎቹ አለቃ በቤት ውስጥ ያሉት ሁሉም ሰዎች እንደተኙ ካረጋገጠ በኋላ በርሜሎቹ ወዳሉበት ክፍል አመራ። ደግሞ ምልክት ቢሰጣቸው ማንም ከበርሜል ውስጥ እንዳልወጣ ባየ ጊዜ በጣም በመገረም ጠጋ ብሎ ሁሉንም ተመለከታቸው። ሁሉም ወንበዴዎች በዘይት ተቀቅለው ሞቷል። ባየውም ነገር በጣም በመደናቀቅ ከቤቱ ፈርጥጦ አመለጠ። በማግስቱ ጠዋት ላይም ሞርጊያና ለአሊባባ የተፈጠረውን ነገር አንድም ሳታስቀር ነገረችው። አሊባባ ሞርጊያናን ቤተሰቡን ስላዳነችለት እጅግ አመሰገናት። ጥቂት ወራት ካለፉ በኋላ የወንበዴዎቹ አለቃ በድጋሜ ነጋዴ በመምሰል በፋርስ ግዛት ውስጥ ሱቅ ከፈተ። የከፈተውም ከአሊባባ ልጅ ሱቅ አጠገብ ነበር። ይህንንም ያደረገው አሊባባና ቤተሰቦቹን ለመበቀል በማሰብ ነው። ቀጥሎም ከአሊባባ ልጅ ጋር በጣም ጓደኛ ሆነ። ከዕለታት በአንድ ቀን የአሊባባ ልጅ የወንበዴውን አለቃ ወደ ቤቱ ለራት ጋበዘ። ወንበዴውን ሲጠብቃት የነበረች አጋጣሚ በማግኘቱ በጣም ተደሰተ። የአሊባባም ልጅ ወንበዴውን ከአባቱ ጋር አስተዋወቀ። አብረውም ተቀምጠው ሳሉ ሞርጊያና ፊቱን አተኩራ በማየት የወንበዴዎቹ አለቃ መሆኑን አወቀች። ሊያጠቃቸውም እንደመጣች አስተዋለች። ወዲያው የዳንስ ልብስ በመልበስ በወንበዴዎቹ አለቃ ፊት መደነስ ጀመረች። በእጇም ጩቤ ይዛ ነበር ቀስ ብላ ወደ ወንበዴዎቹ አለቃ በመጠጋት ወቅት አገደለችው። አሊባባም ባየው ነገር እጅግ ተደናገጠ። ሞርጊያናም እየሆነ ያለውን ነገር በሙሉ አስረዳችው። አሊባባም በሞርጊያና ሥራ እጅግ በመደሰት ልጁን እንድታገባ አደረጋት። በታላቅ ሰርግም ሞርጊያናና የአሊባባ ልጅ ተጋቡ። በስተመጨረሻም አሊባባና ቤተሰቦቹ የቋጥኙን ምስጢር ጠብቀው በሀብትና በብልጥግና በሰላም መኖር ጀመሩ።